በእግዚአብሔር ፊት እንደቆመ አድርጎ ነው። ሰው ማላም ይገባ። ፍርድ ቤት ራሱ በሽምግልና ያልቅሞ ተብለ መጀመሪያ ትጠየቃለ እና ጋሞ ሽማግሌዎች በአካባቢያቸው ብቻ ሰላምን ያስከብራሉ ማለት ሳይሆን የሌሎችንም ችግር እየሰሩ ያሉበት ሁኔታ በሁሉም አካባቢ ቢሄድ ኢትዮጵያውያን የበለጸገ ባህል ባለቤት ሆነው ይገኛሉ። ባህሎቹ በአመጋገብ፣ ባለባበስ፣ ባጨፋፈር ሌላው ቀርቶ በአመራርና በአኗኗር ባህል ጭምር የተለያዩና የየራሳቸው ጥልቅ መነሻ ይኖራቸዋል። ልምዶቹ የአካባቢውን ነዋሪ የታሪክ ውቅር ያንጸባርቃሉ፣ አመለካከትና ስነ ልቦናውን ያስገነዝባሉ፣ ይገልጣሉ። ደገኛውን ከቆለኛው ነጋዴውን፣ ከአራሹ የሚለዩት ነባር የአኗኗር ዘይቤዎች የህብረተሰብ ዋነኛ መገለጫዎች ናቸው። ለዛሬ የጋሞችን ዱቡሻ ብቻ ለይተን እናያለን። ከጋሞ የሀገር ሽማግሌዎች መካከል በአስታራቂነታቸው የተመሰከረላቸው አቶ ጋሮ ካኦ ኤልዶ ኤማኔ የዱቡሻን ማንነት ይነግሩናል። ጋሞ ማለት ዱቡሻ ነው፣ ዱቡሻ ማለት ጋሞ ማለት ነው። የአንድ ሳንቲም ሁለት ገጽታ ማለት ይቻላል። ድቡሻ እንዲያውም ጋሞ ሕዝብ ሲፈጠር አብሮ የተፈጠረ ነገር እንደሆነ ነው አባቶችም ከዚህ በፊት ያለፉት ሁሉ የሚናገሩት። ለምን ቢባል ቀደም ሲል ይሄ ዘመናዊ ፍርድ ቤቶች ባልተቋቋሙ ጊዜ ሰዎች ሲዳኙ የነበሩት ድቡሻ ነው። ድቡሻ የጋሞው የአስተዳደር ስርዓት መመሪያ የሆነ የፍትህ ተቋም ነው። እድሜው ረዥም፣ ተከባሪነቱ ፍጹም የሆነ ጥልቅ እሴት ድቡሻ ተሰባስቦ መነጋገር የሚልን ጥቅል ትርጓሜ ይይዛል። ጋሞ በመነጋገር የሚያምን በመሆኑ የሰላምና የጥበብ ምድር ለመባል መሰረት ጥሎበታል። ጋሞ ማለት ድቡሻ፣ ድቡሻ ማለት ጋሞ ነው የሚሉት ጋሞዎቹ ድቡሻን በፍጹማዊነት ያምኑበታል። ድቡሻ ፊት ቀርቦ መዋሸት ያስቀዝፋል የሚለው እምነት ስር የሰደደ ነው። አቶ አስሬ ካንኮ የአርባ ምንጭ ከተማ አስተዳደር ባህል ቱሪዝም ጽህፈት ቤት ኃላፊ፣ ዱቡሻ በራሱ ምንድን ነው እንደ ስያሜ ስንወስድ መሰብሰቢያ፣ እንደ ዘመናዊ እንደ አዳራሽ እንደ ማለት ነው። እንደ ዱቡሻ ስርአት ስንሄድ ደግሞ በርካታ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ውሳኔዎች፣ ህዝቡን የሚመለከቱ ጉዳዮች ውሳኔ የሚሰጡበት፣ ሹመቶችም ተግሳጾችም ሁሉ የሚተላለፉበት፣ ቁልፍ ውሳኔዎች ጭምር የሚወሰኑበት ስርአት ነው ማለት ነው። ሶስት ወጣ ህዝብ በተሰበሰበበት ቦታ በሀገር ሽማግሌዎች ፊት ነው ወጣ በመወጣበት ሰዓት በእግዚአብሔር ፊት እንደ ቆሚ አድርጎ ነው ሰው ማላም ይገባ። ከዚህም አንጻር ምንድ ነው ያጠፋው ነገርም ካለ መጀመሪያ እየሸሸገው ወይም ክዶ የነበረው ጉዳይም ከሆነ በነሱ ፊት በመወጣበት ሰዓት ላይ የእምነት ቃሉን ይሰጣል ማለት ነው። ስለዚህ በዳይም ተበዳይም ትክክለኛ ፊት ፍርድ ተሰጥቶናል የሚል ፊት አግኝቻሉ የሚል እርካታም ጭምር ይሰማቸዋል። ምንም ጥርጥር ዱቡሻ ላይ ውሳኔ ካገኘ ምንም ጥርጣሬ የለውም። ፍትህ እንዳገኘ ፊልም ያደርገውና ፍትህን ከማስፈን አንጻር እጅግ በጣም ትልቅ ፋይዳ አለው። ድቡሻ የህዝብ አስተዳደር መልእክቶች ይተላለፍበታል። በህብረተሰቡ ዘንድ የሚታመንባቸው ከተፈጥሮ ሁኔታ የሚቀዱ የመጪው ዘመን ትንቢቶች ይለፈፉበታል። ለወጣቶች የብልሃት መማሪያ መድረክ ሆኖ ያገለግላል። አደረጃጀቱም ከሁሉም አካባቢ ወካይ የሆኑ አባቶችን በማካተት ነው። ከየመንደሩ የሚመረጡት የህዝብ እንደራሴ ተወካዮች መኖራቸው የሁሉም መብት እንዲከበር ያግዛል ተብሎ ስለሚታመን ነው። የሚመረጡት አባቶችም ግራ ቀኙን አስተውለው ይመረምራሉ፣ ይመራሉ፣ ያስታርቃሉ። በፍርድ ወቅት ከአድሏዊነት የነጻ ሽምግልና ይሰጣሉ ተብሎ የታመነባቸው መሆኑ በዘመናት ሂደት ተመስክሯል። የአገር ሽማግሌው ጋሮካኦ ኤልዶ ኤማኔ ዱቡሻው በራሱ ሲደራጅ ከተለያዩ ጎሳዎች ወይም ባህላዊ አባቶች ነው የሚመሰረተው። ዝም ብሎ አይደለም። ችግር ፈቺና አቅም ያላቸው ሰዎች፣ ሁለተኛ ደግሞ ረግመው የሚያደርሱ መርቀው የሚያደርሱ ኃይል ያላቸው ሰዎች። ስለዚህ ዱቡሻ በጣም አስፈሪ ነው። በጣም ከባድ ታላቅ ስፍራ ነው። የተጣሉ ሰዎች ሲኖሩ የዱቡሻ ሽምግልና የሚደረገው በአደባባይ ህዝብ በተሰበሰበበት ነው። ቅድሚያ ለሰላም ብሎ በስክነት መነጋገር ዋና የድቡሻ መገለጫ ሆኗል። በችሎቱ የተሰየሙት አባቶችን ማክበር፣ የተሰበሰበውን ሕዝብ አክብሮ ሳይዋሹ ጥፋትን መናዘዝ የሁሉም ወገን ተሸማጋዮች ግዴታ መሆኑ በጽኑ ይታመንበታል። የጋሞ ተወላጁ አቶ ሶሎሞን ላፌ የድቡሻ አደባባይ የሰላም ማማ እየተባለ የሚታወቅ ነው ይላሉ። አርባ ምንጭ ከተማናት ጋሞ ካሞ ባህሉ በእርቅ ነው የሚያምነው፣ በይቅርታ ነው የሚያምነው። ወጣት መታሰቢያ ደለላውና ጓደኞቿ በጫሞ ሐይቅ ተደራጅተው አሳ በማስከር ይተዳደራሉ። ታዲያ ከዕለታት በአንዱ ቀን በመሰል ሁኔታ ለሥራ ከተደራጁ ወጣቶች ጋር ግጭት ውስጥ ይገባሉ። ጉዳዩ ተካሮ ወደ ፍርድ ቤት ቢቀርቡም ችግራቸውን እስከ ወዲያኛው ሊያስወግዱ አልቻሉም። ወጣት መታሰቢያ እንደምትለው አስተማማኝ እርቅ ያወረዱት በዱቡሻ መድረክ ቀርበው በአባቶች ፊት በመነጋገር ነው። በጣም በጣም በጣም ምርጥ ነው። እኔ ደርሶብኝም ስላየው ብዙ እኛ ከሌላ እንትን ጋርም ግጭት ውስጥ ገብተ በእርቅ ነው። ምንድን ነበር የገጠመሽ? እስኪ እዚህ ስራ ቦታ ላይ ነው። ትንሽ ከሌላ ማህበራ ጋር በድንበር ጠብ ነበረን። በዛ ምክንያት እኛ ላይ ጉዳት ደርሶን ክስ አስገብተን ነበር። ወዲያም ነው ሽማግሌ ገብቶ ከነዛ ማህበር እንትን ማህበራት ጋር ቁጭ አርጎ ያለውን ችግር ፈቶ በሰላም በእርቅ የጨረስ ነው። እርቅና ሽማግሌዎችን መስማት የተለመደ ነው። በጣም በጣም ከምንም ነገር ፍርድ ቤት ራሱ በሽምግልና ያልቅሞ ተብለ መጀመሪያ ትጠየቃለ። አይሆንም ከዚህም ከዛ ተሰምቶ ነው አይሆንም የሚባል ከሆነ ነው ወደ ህግ የሚካሄደው እንጂ ይሆናል ብለው ሽማግሌ ራሱ ነው ፍርድ ቤት ሄዶ ያን ክስም የሚቀበለው። ተቀብሎን ያስታርቅ ያመጣለው ሊያል እያይጨርስልን። ድቡሻ ለመንግስታዊ የሰላምና ጸጥታ መዋቅር ዋነኛ አጋዥ እንደሆነ የሚናገሩ ብዙዎች ናቸው። አቶ ኮሜ ኮንታ የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ሲሆኑ፣ ለሀገር ደህንነት ሲባል አባቶች የሚወጡት በፈቃደኝነት ላይ የተመሰረተ ተግባር ለሰላም መሰረት ሆኗል። አገር ሸማግሌዎች ያው ሃይማኖት መሪዎች እየሰሩ ያሉ ስራዎች በርካታ ስራዎች አሉ። በትንሹ ያው ቀላል ማይባል አይደለም በየ እንደ አርባ ምንጭ ዙሪያ ሀያ ቀበሌ ያለ ሀያ ቀበሌ ውስጥ ይህን ችግር ካለ ችግሩን ግጭት ካለ ግጭትን የሚፈቱ ሃይማኖት መሪዎች አገር ሽማግሌዎች ያሉበት ነው። ዱቡሻ አንዱ የአብሮ መኖር ዋስትና መሆኑን አንስተዋል። መንግስታዊ ተቋማቱም ተቀራርበው እየሰሩ እንደሚገኝ ጭምር ለሌሎች አካባቢ ተሞክሮም የሚቀመርበት አገር ሽማግሎች አሉ። ያው ያንን ነው ሰው አሁን መነሻ አድርጎ ያንን እየሰራለበት አለ። በዱቡሻ መድረክ ውሸት የተወገዘ ነው። ብዙ ጊዜ አያጋጥምም። አልፎ አልፎ ማጋጠሙ አይቀርም ብለው ያሰቡ ብልህ አባቶች ተጠርጣሪውን በተለያየ መልኩ የሚያግባቡበት አሰራር መዘርጋት እንዳለባቸው አልዘነጉም። ዋነኛው ዘዴያቸው ጊዜ መስጠት የሚል ነው። ጥፋቱን ሳይፈጽም አይቀርም ብለው የጠረጠሩትን ግለሰብ ተረጋግቶ እንዲያስብ ከቤተሰብ ጋር እንዲመካከር አሳስበው ይሸኙታል። ከልቡም ከወዳጁም መክሮ ጥፋቱን ለማመን ወስኖ ይመለሳል። እንዲያ ወስኖ ካልተመለሰ በድጋሜ ወደ ዱቡሻ እንዲጠራ ይደረጋል። አሁንም ካላመነ ተደጋጋሚ ድል ይሰጠዋል። እስከ ወዲያኛው የማያምን ከሆነ ተበዳዩ የግድ ፍትህ ማግኘት እንዳለበት ስለሚታመን ተጠርጣሪው አልፈጸምኩም ሲል እንዲምል ይደረጋል። አቶ አስሬ ካንኮ ልምዱን ያውጉናል። ወደዚህ ወደ ተለያዩ ነገር ውሳኔዎች ጋር ከመድረሱ በፊት ምንድን ነው በጥርጣሬ የተያዘ በጥቁማ በጥርጣሬ የተያዘ ግለሰብ በሕዝብ ፊት አድርጋል ወይስ አላደረክም? እንዲ አንተ አድርጋል ተብሎም ስለሚወራ አንተን ወደዚህ የጠራ ነው። ስለዚህ አድርጋል ወይስ አላደረክም የሚሉ በሕዝብ ፊት መጀመሪያ ወጥቶ ይጠየቃል ማለት ነው። አላደረኩም የሚል ምላሽ የሰጠው እንደሆነ ምን ይደረጋል? ለሳምንት ወይንበእንደ ነገር ሁኔታ ለ15 ሳምንት ምን ያደርጋል፣ ሽማግሎች ቀጠሮ ይሰጣል። በአንዴ ማላ ውስጥ አያስገቡም። ምክንያቱ ያ ግለሰብ ችግር ላይ እንዲወርቅ ምስል ስለማይፈለግ ማለት ነው። ድቡሻ አንዱ የጋሞ ነባር መገለጫ ነው። ትውፊታዊ ሀብት በአወቃቀሩም በዘመናዊነቱም የሚያስደንቅ መሆኑን ከገለጻዎች መረዳት ይቻላል። የራሱ የሆነ የተዋረድ መዋቅር አለው። ካኦዎች፣ ማጋዎች፣ ሁዱጋዎች ኦጋ ቱሴኦች እየተባሉ የሚጠሩ ልምድ ያላቸውን የህብረተሰብ ልዩ ልዩ ወካዮች ያካትታል። ከአባላቱ መካከል በጎሳዎች ወይም በተለያዩ መንደር ነዋሪዎች መካከል ግጭት ሲፈጠር እንደ አምባሳደር ሆነው ሁለቱን ቡድን ለማደራደር የሚላኩት ኦጋ ቱሴኦች ይባላሉ። እነሱን ጠላት ናቸው ብሎ የሚያጠቃ ወገን የለም፣ በጭራሽ። ይህ ነውር ተደርጎ የሚወሰድ ነው። በነፃነት ካንዱ ወደ አንዱ መልእክቶችን እያለዋወጡ ለእርቀ ሰላም ያመቻቻሉ። ይህ ዘመናትን የተሻገረው ጥበብ በዘመኑ በጦርነት ውስጥ ነጭ ባንዴራ ይዘው እንደሚገቡት የትኛውም ተፋላሚ ወገን እንደማይነካቸው ያለ ነው የሚሉት የሀገር ሽማግሌው ካዎ ጋሮ ናቸው። ኦጋሰ ኦጋሴ የሚባሉ ሰዎች እንደ ውጭ ጉዳይ ሚኒስቴር የሚሰሩ ናቸው። ኦጋሴ ማለት ከዚህ ይሄዳል፣ ወደ ግጭት ወደ ተፈጠረበት አካባቢ ይሄዳል፣ አይነካም፣ እሱ ይሄዳል። አሁን ጦር ሜዳ ላይ ነጭ ባንዲራ ሄዶ ይዞ ሰዎች እንደሚሄዱ ኦጋሴዎች ይሄዳሉ። ሄዶ እንዴ እንዴ እነፍታ፣ በባህላችን ችግራችን እነፍታ፣ እስቲ በወጉ በባህሉ እነፍታ ብሎ ኦጋሴዎች ይሄዳሉ። ኦጋሴ አይነካም። ያን ከሰሙ በኋላ ደግሞ እነዛም ደግሞ የራሳቸው ኦጋሴ ወደዚህ ይልካሉ። በዛ ልውውጥ መሰረት እዛው ዱቡሻ ላይ ይሰበሰብና የሚደረገው ነገር ተደርጎ የግጭት አፈታት ወይ የእርቁ ስነ ስርዓት እዛ ዱቡሻ ላይ በነዚህ ባህል አባቶች የሚፈታበት ሁኔታ ይኖራል። እንዳውም ዱቡሻ አንዳንድ ጊዜ ደግሞ የንግስና ቦታም ጭምር ነው። ለምሳሌ ሹመቶች ይሰጣል። ካዎች፣ ማጋዎች፣ ሁዱጋዎች የሚባሉ ሹመቶች የሚሰጥ ለምሳሌ አባ ሲሞት ልጅ ራሱ በተዋረት ሲቀበል እዛ ዱቡሻ ላይ መጥቶ ያንን አቀባበል ስርዓት የሚፈጸምበት ኦጋቱሴ የተባሉ የውጭ ጉዳይ አስፈጻሚ አካላት ያሉት ድቡሻ ሚናው በጋሞ ምድር ብቻ የተወሰነ አይደለም። ወደ አጎራባች ሕዝቦች ሁሉ ተሻግሮ ሰላምን ያሰፍናል፣ አብሮነትን ያጠናክራል እንጂ የሀገር ሽማግሌው ተሞክሮ አላቸው። እኛ ሁን የጋሞ ሽማግሌዎች ያረግ ነው፣ ምንድን ነው ከዚህ ውጭ ወጥተናል አማሮ እና ጉጂ ዞን የዛሬ አምስት ስድስት ሰባት ዓመት ውጊያ ነበር። በጣም ከፍተኛ ችግር ነበር። መንገዱ ሁሉ በጣም ተዘግቶ እዚ አስቸጋሪ ጉዳዮች ነበሩ። የጋሞ ሽማግሌዎች እኛ ምንድን ነው ያደረግ ነው፣ ጉጂ ሽማግሌዎችም የአማሮ ሽማግሌዎችም በአጠቃላይ እዚህ ተጠርተው ውይይት አድርገናል። እንዲያውም አጋጣሚ ሆኖ የሶስት ዙር የውይይቱ ሰብሳቢ ነው ነበርኩ ና አወያይተን ምንድን ነው ያደረግነው መታረቅ አለባችሁ ለነገሩ አሁን ጉጂ ውስጥ አማሮ አለ፣ አማሮ ውስጥ ጉጂ፣ እንደ እርስ በርስ ህዝቡ ስብጥር በስብጥር የሚኖር ህዝብ ነው። የጊዜና የአጋጣሚ ጉዳይ ሆኖ ነው እንጂ አንዳንድ ወጣ ያሉ ነገሮች የሚያደርጉ አካላት ስላሉ እንጂ ህዝብ እንደ ህዝብ የዋህ ነው። ህዝብ እኮ ችግር የለበትም። እና እነዛ እርሾ የሚሆኑ ሰዎች ስላሉ፣ ምናልባት ችግሮችን የሚያባብሱ ወጣ ያሉ ነገሮች ስላሉ እሱንም እዚህ መክረን ቦታው ድረስ ሄድን። በጣም አደገኛ መንገድ ነበር፣ አማሮ ክልል መንገድ። እዛ ድረስ ሄደን በሬታርዶ በቃ መሆን ያለበት የዚ የእርቅ የአማሮና የጉጂ እርቅ በባህላዊ መሰረት እዛ ተደርጎ ዋጋ ከፍለን የመጣልበት ሁኔታ አለ። እና ጋሞ ሽማግሌዎች ምናልባት በአካባቢያቸው ብቻ ሰላምን ያስከብራሉ ማለት ሳይሆን ወጣ ብሎ የዘኖችንም ችግር የሌሎችንም ችግር እየሰሩ ያሉበት ሁኔታ ውለዋለ። ድቡሻ ከዚህም በላይ መስፋት እንዳለበት የሚያምኑት ብዙዎች ሆነዋል። ድቡሻ አሁን በብሔራዊ ደረጃ ለታሰበው ሀገራዊ ምክክር ጭምር ሊያግዝ እንደሚችል ይጠቅሳሉ። ስለ ሰው ልጆች ግንኙነት የሚያጠኑት የስነ ተግባቦት ምሁራን ግጭት ተፈጥሯዊ ነው ይላሉ። እንኳን ሰው ከሰው ጋር ጉልቻም ከጉልቻ ጋር ይጋጫል፣ አሊያም የአንድ ሰው እግሮችም እርስ በርስ ሊጋጩ ይችላሉ እንደምንለው ነው በአባባላችን። ግጭት ሰው እስካለ ድረስ የሚቀር አይደለም። ታዲያ ግጭቶች ሰው እስካለ ድረስ የማይቀሩ ከሆኑ እየተነጋገሩ ጥፋትን እያረሙ መሄድ ይሆናል መፍትሄው። ጋሞዎች ይህንን ያውቁበታል። ሽማግሌዎች ወጣቶች ፊት ሳይቀር እርጥብ ሳር ይዘው ተንበርክከው ጥፋትን ሲያስቀሩ አያሌ ዘመናትን አስቆጥሯል። በቅርብ ዓመታት እኛም የታዘብነው ነው። ወደፊትም ማንነታቸውን እንደማይለቁ ያለፈ ታሪካቸው ያስረዳል።